እንዴት ናቸው የኔ ወደች ደህና ናቸው በጣም ደህና ነኝ እናንተ ላልተወለደ ልጅ በአባቱ ትከራከራላችሁ እንደ ጉድ እኮ ነው ለማንኛውም እንግዲህ ዲ ኤን ኤ ያስመርምሩ ምን እናደርግ ፎዋድ ያንተ ነው ይላል ብሩካ ያንተ ነው ይላል እንዴት ነው ላልተወለደ ልጅ ፉክክር ትንሽ አይከብድም አረ ወንዶች ወንዶች በጣም አሳስባቸዋል። ከልጅቷ ማርገዝ ከህይወቷ መመሰቃቀል ከምናምን ከምናምን በላይ ያሳሰባቸው የአባቱ ነገር ነው። እናንተ ገና ሳይወለድ ልጁ እሷ እንዴት ናት? ደህና ናት ወይ እራሷን እያረጋጋች ነው ብሎ እሷን ማረጋጋት ነው የሚሻለው፣ ወይስ ደግሞ የልጁ አባት የት ነው እያሉ ካሜራ ይዞ የትም እየዞሩ መፈለግ ነው? ቆይ እንደው ትክክለኛው ነገር ሲጀመር ፍቅር በጣም ታዝባቸዋለች። እንዲህ ምን ነው አባቱ አሳሰባችሁ? ፏድ ና ብሩክ እኮ ህፃን ናችሁ። የምር ህፃን ህፃን ነው የሚያጫወታችሁ። እንዴት ነው ሰው አርግዣለሁ ብሎ እንደው ነግሯችሁ አይዞሽ ያልፋል እንደማለት አባቱ ማን ነው ምንድን ነው? አሳ ጎርጓሪ ዘንዶ ያወጣል ነው የሚባለው። አባቱ ማን ነው ማን ነው ብሎ ፍጥጥ እንደ ተው እንጂ ተረጋጉ እንጂ። እሷ ያላሳሰባትን እናንተ ምን አሳሰባችሁ? ብሩኬ መጥቶ አይባልም እኮ ብራዘር አይባልም። መጥቶ ፏድን አባቱ አንተ ነ ብሎ ቁልል አረገበት። ከዛ ደግሞ ፏድ እንደገና አረኔም ጠርጥሬ ያለው ከማንጋስቶል እንደነበር አውቃለሁ። በክፍተቱ እንዴ ከዚህ ጋር ትክክለኛ ማንነታቸውን ማወቅ ትችላለች። ፍቅር ማወቅ የፈለግሽው ነገር ካለ በዛሬ ቪዲዮ በደንብ ማወቅ ትችላለች። ምክንያቱም እነሱ እንዴት ነው እሷን ቴኬር እንደማድረግ፣ አባቱ ማን ነው አባቱ ማን ነው እያሉ የሚደባደቡ እነዚህ ጅሎች እኮ ናችሁ። ማርያምን፣ ጅል ናቸው። አንዳንድ ግን ሳያችሁ ህጻን ህፃን ነው የሚመስሉኝ። ቡርካን ፋድም ተመሳሳይ ጸባይ ነው ያላቸው ደግሞ እንደምን ይሻላቸዋል? እናንተ ወጠጤዎች ማለት ነው ምድር ወጠጤ እንዴት ናቸው? እኔ ማሮት የኔ ወደች ደህና ናችሁልኝ አለው። እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ ን ፏድን ቪዲዮ አይታችኋል። ዛሬ እኔ ፈታ ዘና ና ያልኩበት በጣም ነው ያሳቆኝ። ምክንያቱም ገና ይረገዝ አይረገዝ ወንድ ሴትዩ ልጅቷ በሰላም ትውልድ አትብረር ሳያውቁ ስለ አባቱ ምንድን ነው የሚያሳቀቃቸው? ከጎኗ መሆን አለበት፣ ማገዝ ያለበት እናንተ ልክ እንደሱ ሆናችሁ ማገዛት ችሉም እንዴ ፍቅር እኮ ለእናንተ ብዙ ነገር እያበረታታችሁ ነው ከጎናችሁናት ምናምን እንደዛ ማገዛት ችሉም እንደ እናንተ ቆይ ሌላ ሰው መፈለግ ምን አስፈለገ እሷ ትነግራችኋለች ቀስ ብላችሁ እሷ ትነግራችኋለች ምንድን ነው የልጇ አባት ሸመጠጠ እንዴ ፏድ ምንድን ነው እስኪ መላበልን ወንድም አለ እሸ መጣጥ ግንዴ እና ደግሞ የነ ሃይሚን ቪዲዮ ላይ ቀን ላይ የሰራት ቪዲዮ ብዙ ሰው ተሳደባችኋል። አ ከኔ ቤት ስድብ መቼ ነው የሚጠፋው? ሲጀመር ማለት ነው እኔ አይደለችም ብያችሁ ነበር። ያው ስምረትና ስምረት ሲጀመር የዩቲዩብን እንትን አታቁም። ስምረት ስምረት ይሄው ስምረት አይደለችም። እኔ ስምረት አይደለችም ብያለሁ፣ ሌላ ሴት ናት ብያለሁ። ሀይሚም አይደለችም። በቃ ታስታውቃለች፣ ከኋላዋ ማለት ነው አቋማቸው ያስታውቃል። እኛ በየቀኑ እኮ ነው የምንጎበኛቸው ዩቲዩበሮችን። እኮ እኛ እኮ በየቀኑ ጥፍራቸውም አይቀረን፣ ምን አይነት ጥፍር እንዳላቸው፣ ምን አይነት ጸጉር እንዳላቸው ስራችን። ምን ሆነና ነው እኛ ትንሽ ዩቲዩበሮች ስምረትና ሀይሚ የሚጠፉብን? ምን ሆናችሁ ነው? እኔ አይደለችም ብላችሁ ስምረት ናት ብላችሁ ድረቅ፣ አይደለችም ተገላገሉ። ለማንኛውም ሲቀጥል ደግሞ በፍቅር ቪዲዮ በሰራሁት ምንም አላላችሁም። ለናንተ እንዴ አንድ ገጽ ስድብ አረታው፣ ተረጋጉ። ለማንኛውም እንግዲህ የፍቅር እርግዝና አሁንም ቢሆን መፍትሄ አልተገኘም። እኔ አሁን ከአሁን ካሁን ፍራንክ ነው ትለናለች እያልኩ እየጠበቅኩ ነው እሷ ግን ወንዶቹን አገናኝታ እንግዲህ እንዲቧጨሩ አድርጋቸዋል እኔ ግን በጣም ነው የታዘብኳቸው መቤቴ ነው የታዘባቸው ሰው አለ ምን አይነት ወንዶች ምን አይነት ራስ ወዳድ እንደሆኑ አያችሁ ስታረግዝ እንዴት እንደሚርቋት ማን ነው ማን ነው ነው ማን ነው ምንድን ነው እናንተ ካላደረጋችሁ ምን አሳሰባችሁ ቆይ ቡርካስ አባቱ ማን ቢሆን ማን ቢሆን ምን አሳሰበህ አንተ ከእሷ ጋር የሆነ ነገር ከሌለህ በቃ አብርሃት ጓደኛ ቤስት ፍሬንዷ ነበርክ ስለዚህ አባቱን አሁን መፈለግ ምን አስፈለገ እሷ ትፈልግለት እንጂ ለልጇ አባት አንተ ምን አሳስቦ ነው ወንድም አለም ዳይፐር ግዛ እንደ ትውለድ እንጂ እኛማ ዳይፐርም ምንም እናግዛታለን ሲጀመር ከእኛ አትፈልግም እንደውም ለእኛ ታግዘናለሽ ፍቅር ማለት ነው የማንንም እርዳታ እንደው እግዚአብሔር ከሰጣት ማለት ነው፣ ልጅ ሰው ለምኖር ራሱ አያገኝም። እንደው እንደው እውነት ነው ይባል፣ ልጅ ይኖራት እንበለስ እንደ እንደ ቪዲዮ እንስራ፣ እንደው ሰው አርግዣለው ብሎ ጨንቆኛል አጽናኑኝ ብሏችሁ። ሲጀመር ደግሞ ትናንትና ተናዳ እናንተ ከጎኔ መሆን ሲገባችሁ በእኔ ሙድ ያዛችሁ ብላ ሰርታ መጥተው ዛሬ ስለ አባቱ መጣላት ነው ያለባቸው? ወይስ ደግሞ እሷን አግኝተው እንደዛ ታማኝ ተዋት ቴኬር አድርገው አይዞሽ ከጎንሽ ነን ማለት ነው ያለባቸው? እንደው እናንተ ልጆች የሆነ ጮርቃ ነገር ናችሁ ልበል? ጮርቃዎች ጮርቃ ናችሁ እንዲሁ ብሩኬና ሄፏድ ግን ጮርቃ ናቸው። ገና መብሰል አለባችሁ የሆነ ቦታው ወስዳችሁ ሊክ አድርጋችሁ ልምዝምዝ አድርጋችሁ አብስሏቸው። እነዚህ ልጆች አልበሰሉ ገና ጥሬ ናቸው። እንዴ ፍቅር ትበልጣቸዋለች በብስለት ማለት ነው። እና እንደው ዛሬ ፈታሪ ያረጉት ማነው? አባቱ ማነው? አባቱ ደግሞ ልታስመረምሩት። እኔማ ሳይወለድ ዲ ኤን ኤ መሄዳቸው ቅር ብያካሄዳቸው፣ ሳይወለድ ዲ ኤን ኤ ሊሄዱ ነው። የእውነት ፍቅር ካረገዘች አባቱ ማን እንደሆነ እኛም እናውቃለን። እናንተም ራሳችሁን ታውቃላችሁ። በቃ እያወቃችሁ ለምንድን ነው እዚጋ መታችሁ የምትጋጋጡት? ፏዋድ ደግሞ ካሜራ ፊት እንደዚህ ማውራት አልፈልግም፣ ነገር ግን ቡርካ ደግሞ እንዲያወራ ፈልጓል። ገብታችኋል። ቪዲዮ በዛው ገንዘብ እየሰሩ ሜክ ማድረግ አለባቸው። እና በእሷ መሸቀል ፈልጋችሁ ነው አይደለም። አባቱን አባቱን እሷን ጠይቋት እንጂ አንተነህ፣ አንተነህ። ፏዋድም አንተነህ፣ ፍቅርም ይሄኛውም አንተነህ፣ አንተነህ፣ አንተነህ አረ ጉድ ፈላ። ለማንኛውም እኔ በጣም ነው ያሳቃችሁ ወይ ደሞ በጣም ነው የታዘብኳችሁ። ከፍቅር ጎን መሆን ሲገባችሁ አባቱ እንትና ነው አባቱ እንትና ነው እየተባባላችሁ መሰጋገጥ፣ አረ ይደብራል። ማርያምን በዚህ ሰዓት እናንተ ከጎኑ ሆናችሁ ማበረታታት እንጂ አንተነህ አንቺ ነሽ እየተባላችሁ መሰካከስ! እረ እረ የማይነፋ ነገር የማይነፋ ነገር ነው ያደረጋችሁት። ዞሮዞሮ አባቱን እንግዲህ ካሳሰባችሁ ካስጨነቃችሁ ትክክለኛው ዋናው ነገር ዲኤንኤ ማረግ ነው። በቃ ምን አጣላችሁ? ዲፎ ለምን ትጣላለህ? አሁን ደግሞ ሄዶ አንዱ ጋር ሊከመርብን ነው። ቀጣይ ደግሞ የእንትናን ስም አትጥሪ አትጥሪ ላችሁኝ ማልጠራም ብዬ ዝም አልኩ። በቃ ስትሰድብ ምላድርግ ምላድርግ? ከወዳጆቼ ጋር ተጣላ በቃ። ወይጉድ እንደው ሰው እውነት ሲናገር ልካ እንደዚህ ይሰድባል። እጠባችሁኝ ያጠባችሁኝ የገልጸው አቤት! የስድብ ናዳ፣ ኮሜንታችንም ለማየት ተሳቅቄያለሁ። በነገራችን ላይ እና እንዴት እናንተ እንዴት ትሰዱኛላችሁ? በእውነት ኧረ በስመ አብ፣ ኧረ በስመ አብ። ሰውነት ሲያወራ እንደማይወደድ አላቅም። እና የእንትናን ስም አትጥሪ ድርቅ ብላችሁ፣ እጠራለሁ። ድብን አድርጌ ነው የምጠራው። እጁ አለበት ይጠይቅልኝ። ፖሊስ ነው ከሳ እና አባቱን አይአሳስባችሁ። ፍዋዴዬና ብሩካ። ሜዲሲን ወስዳችሁ ሜዲካል አስመርምሩ። በቃ ዲኤንኤ አስመርምሩት። ሳይወለድ እስከዛ ሊያቆያችሁ በጭንቅላታችን እንተከላለን እያሉ ነው። ዲኤንኤ አስመርምሩ። በቃ ሌላ ምንም አማራጭ የላችሁም። ዞሮ ዞሮ ግን ፍቅርዬ ሙድ እየያዘችባቸው ነበር፣ በኮሚኒቲ እየሳቀችባቸው ነበርና ግን በጣም እሷም ታዝባችኋለች፣ እኔም ታዝቢያቸዋለሁ። ሰው አረገዝኩ ሲላችሁ ችግር ሲደርስበት ስለ ችግሩ እሷን ከጎን ሆኖ ማጽናናት ነው ወይስ ደግሞ እናንተ ራሳችሁን ነጻ ለማውጣት መታገልና ያለባችሁ በጣም ነው የምትገርሙት። እራስ ወዳድ ሁላችሁም እራስ ወዳድ ናችሁና ፍቅርዬ፣ ደግሞ የእውነት ካረገዝሽ በጣም ነው ደስ የሚለው ታሳድጊዋለሽ፣ ምን ያንስሻል? አንቺ ግን እንደማይሆን እኔ መቶ ፐርሰንት እርግጠኛ ነኝ። ፍቅር ጭራሽ አላረገዘችም በቃ እርግጠኛው የምነግራችሁ ነገር በጭራሽ በጭራሽ አርግዛ አይደለም ፍራንክ እየሰራች ነው በቃ።